ቤተሰቦች እኔ ከአቅሜ በላይ ሆነሻል። ልጅ አንድ ነገር እንታደርግልኝ እፈልጋለሁ። በቤተሰቦቻችን ፊት ማውራሽ ትልቅ ትልቅ ትልቅ ጉዳይ አለ። ልደቅልሽ ይጎዘጎዝልሻል አለ። ለእኔ ማን ይጎዘጎዝልኝ? አንቺ ከፊት ቀድመሽ እንዲህ እንዲህ እያልሽ ትሄጃለሽ፣ እኔ ከኋላ እስፔጃ ተሸክሜ ወደ ቤት ገባለሽ። የእኔ መሆንሽ የሚያረጋግጥልኝ ይሄ ብቻ ነው። ይሄ ገላ ተይዟል የሚል ራሱ ጽሑፍ እፈልጋለሁ። ማውራሽ ነገር አለ፣ ማውራሽ ነገር አለ። ስልክሽን ጀምሯል። በቤተሰቦቻችን ፊት ማውራሽ ትልቅ ትልቅ ትልቅ ጉዳይ አለ። እሺ እሺ፣ እንዳይደበለሽ። መጀመሪያ ከነሱ ነው የሚጀምረው። ሰላም ቢያችሁ፣ መጀመሪያ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ውድ ቤተሰቦቻችን ሰላም ናችሁ? እግዚአብሔር ይመስገን፣ ክብሩ ይስፋ። እኔ አልቻልኩም ከዚህ በላይ መሮኛል። በቃ ሜደረ ብሎኛል። አልቻልኩም በቃ ከአቅሜ በላይ ሆናል። ከአቅሜ በላይ የሆናችሁ ቤተሰቦች ለእናንተ ነው ይሄን ነገር የምናገረው። እቺ ልጅ በጣም ቆንጆ እየሆነች እያመጣች ነው ከጊዜ ወደ ጊዜ መልኳ በጣም እየጨመረብኝ በጣም እያማረችብኝ እየመጣች ነው በሄድንበት ቦታ ሁሉ በጣሙ የምታምሪው ሕጻኑ ይለክፋታል፣ ትልቁ ይለክፋታል። ሴቶች ራሱ ወይኔነት እንዴት ነው የምታምሪው ይሏታል። እኔ መረረኝ፣ ላብድ ነው። ምንም አልቀረኝም እንዴ! ተጨናነኩ። ከምታስቡት በላይ ተጨናነቁ ቤተሰቦቼ። ምንድን ነው ማድረግ ያለብኝ? ቆይ እንዴ ላውራ ከነሱ ጋር። ጉዳዩ የነሱ ቤተሰቦች፣ እኔ ከአቅሜ በላይ ይሆናል ልጅ አንድ ነገር እንታደርግልኝ ይፈልጋሉ አንድ ነገር በእናንተ ፊት ነው እንግዲህ ማውራት በእናንተ ፊት ነው ማውራት የሆነ መፍትሄ ይፈልጋሉ አሁን የጀመርከው ምንድን ነው ሙገሳ ነው ወይስ ነቀፋ ነው ወይስ ምንድን ነው አልገባኝም ማሪ ሙገሳ ነው እኔ ከጊዜ ወደ ጊዜ መልክሽ እየጨመረብኝ ነው ሙገሳ ነው ሙገሳም አለው በጣም ቁንጅና ውበትሽ ግን እዚህ ላይ እየወጣብኝ ነው እዚህ ላይ

ማንም ይነክ ማን ማን አለኝማ። ኮሜንት ላይ ጻፉ እስኪ። ሸበላውን ነው አይ ይላሉ። አለም ነው አይ። አንቺ ግን አረፊ አግዳም እና ላግዝሽ ከፊት ቆ እኔ ከኋላ ስፔሻል ተሸክሜ ወደ ቤት ገባለ ሽኮርቲ ማት የሚ እንደዚህ እሱ እኮ ግዴታ ነው። ከአቅሜ በላይ ሆነብኛል። በቃ እኔ አንድና አንድ ነገር ብቻ ነው የምፈልገው። አንድና አንድ ነገር ብቻ በእናንተ ፊት ነው የምጠይቃት፣ ስሜን ተናቅሽ

ለትንሽ ዞር ስል እኮ ነው። ዞር ስል ሌላው እንዲመጣ ስማ፣ ምን ነው ብቻሽን፣ እናት ምናምን እኔ የት ሊድሽ ነው? ቀለበቴን ግን አሳያለሁ። ፈለግሽን አሳይ። አይመለከተኝም። መነቀስ አለብሽ በቃ። ባልሽ ማን እንደሆነ ማሳየት አለብሽ። ማለት ተነቀሽ፣ ሰሜን ተነቀሽ። ልቤ ላይ እኮ ፐርማኔንትሊ ተነቅሸዋል። አልገባሽም? እኮ አልገባሽም? ልብሽን እኮ ማይዝያከት ይመጣ አልጸልቁም በቃ እንዴ፣ ታወረ ዓይኔ ራሱ ታወረ እንዳለ በቃ

እዚህ ጋር መነቀስ ይፈልጋለሁ፣ እዚህ ጋር የምትነቀሽ ይፈልጋለሁ፣ ጀርባሽ ላይም ከፈለስ ትነቀሽ ይፈልጋል። ብዙ ቦታ ላይ ብቻ ትነቀሽ፣ በቃ የእኔም ሆነሽ የሚያረጋግጥልኝ ይሄ ብቻ ነው። ከነ ፊርማዬ ነው እንደምፈልገው። ይሄ ገላ ተይዟል የሚል ራሱ ጽሑፍ እፈልጋለሁ። እንደ ገላ ምን አደረሰ፣ ፊት ነው ሰው የሚያዩ። በጣም እየበዛ ነው። አንቺ ብዙ ብዙ በደንብ ነው ካሜራ ከፍቼ እንደዚህ እጠይቅሻለሁ። ቤተሰብ ቤት ንግሪ ማለት እነሱ በቤተሰቦች ፊት እጠይቅሻለሁ። ዜ ጥያቄ እኔ በጣም እየከፋኝ ነው። ታውቃለህ፣ አይመለከተኝም። በቃ እንደምንም ላደርግ አልቻልኩም። ከአቅሜ በላይ ሆነ። እውነት ከአቅሜ በላይ አንተ እምነት እንደሌለ ነው የሚያሳየው። ምን ብናቀስም እኮ ደስ አይልህ። መጨረሻው እኮ ይሄ የእምነት ጉዳይ አይደል እና እ በቃ እኔ እየፈረው ነው። በቃ ከጊዜ ወደ ጊዜ ማጣሽ እየመሰለኝ ያለው እንዴ። በቃ ለምን ከኔ የተሻለ ጀነን ያለ ኩሩ ወጣት ምናምን ጠብር ግፍ እያለ ምናምን ሊያበስልሽ እኮ ይችላል እኮ ከዚህ በኋላ እኔ በቃ እየፈረው ነው። ማሪ አሁን ቴንኪዩ ማለት ነው ያለብኝ ወይስ አይ ምን ማለት ነው ያለብኝ? ስላመወገዝክኝ አመሰግናለው ከዛ በኋላ ደግሞ እናያከስልል እዚህ ጋም ካስፈለገ ነው ተይዣለሁ። የዘኪ የሚል ነው ስፈለገው

ይከብዳል አውቃለሁ፣ ግን በቃ ምን ላድርግ? ነኝ እንደ ተጨናነኩ ብቻዬን ላብድ እኮ ምንም ምንም አልቀረኝም እኮ። አይ እምቢ ማለት ሳይሆን እንደ ንቅሳት አደም አንተ ፍቅር የሚገለጽህ በንቅሳት ነው። እንደ ምን ሆነህ ነው? አዲስ ያመጣሁህ ባህሪ ነው። ሌሎቹ ይነቀሱልኝ ተነቀሱልኝ ሲሏቸው ሌሎች ሴቶች እኮ

ተስማምተሻ ፈጣ ቪዲዮን ዘጋና እንግባ። ባይ ኒድ አልነቀስም እኔ ንቅሳት። ለማንኛውም ቤተሰቦቻችን ይኸው እንግዲህ እንደምታየዋት ተስማምታለች። እንግዲህ ወይ በዚህ ወይ በዚህ ነበር። ያው እንግዲህ በተባረቀው በእግዚአብሔር ፍሬ ከሰጠን እንግዲህ በቀብዱ ተስማምታለች ማለት ነው። ዋይ ቤተሰቦቻችን እሱ ሙድ እያያዘብኝ ነው ያለው እና ዛሬ እኔ አልቻልኩትም በዛም ሆነ በዚህ ተስማምታለች። ይህን በደንብ ከካሜራ ጀርባ በወረቀት እንዴት ናቸው ቤተሰቦቻችን ዱብ እዳ የሆነ ጥያቄ ይዞ ቢመጣው ግራ አጋባኝ እኮ።

ወይ ቀብድ ነው ወይ ታቱ ነው። ለማንኛውም ለማይታውቃ አይደለም አይደለም። ቻው፣ ነይ እንሂድ።